ተናትሊን ተመልካቾቻችን ዜና በምልክት ቋንቋ አቀርባለሁ። ኢትዮጵያውያን በአንድነት የአዲስ አበባ ከተማ ማህበራዊ ችግሮችን ለመፍታት በጋራ ቆመናል ሲሉ የተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፈ ተናገሩ። በ2017 ዓ ም ብቻ ከ16 ነጥብ 1 ቢሊዮን ብር በላይ ሀብት በማሰባሰብ ለተለያዩ በጎ ፈቃድ አገልግሎት እንዲውል መደረጉን የአዲስ አበባ ከተማ አስተዳደር ከንቲባ አደነች አበቤ ገልጿል። ባለፉት ሰባት ዓመታት በተሰሩ የበጎ አድራጎት ስራዎች 42 ነጥብ 5 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብ በእርጋታ ተግባራት መከናወናቸው ተገልጿል። ነዋሪዎች ይህንን ትውልድ ተሻጋሪ አኩሪ በጎ ተግባር አጠናክሮ እንዲቀጥሉ ከንቲባ ጥሪ አቀርባል። ዲሞክራሲያዊ መግባባትን ለመፍጠር ህብረ ብሔራዊ አንድነት ማግብለት እንደሚገባ ተጠቆመ። ኅዳር 29 የሚከበረው 20ኛ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን በተመለከተ ውይይት መድረክ ተካሂዷል። በመድረኩ የሕዝቦችን ማንነት ማክበር ለዲሞክራሲያዊ ስርዓት ግንባታ ያለው አዎንታዊ ሚና ዳስሷል። ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ መንግስታዊ ያልሆኑ ተቋማት በአገልግሎት አቅርቦ ላይ እንዲሰማሩም እንደሚፈቅድ ተገለጸ። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ የባለድርሻ አካላት የውይይት መድረክ አካሂዷል። ረቂቅ አዋጁ ባለፉት አምሳ ዓመታት በመንግስት ብቻ እየተሰጠ የሚገኘው የግብርና ኤክስቴንሽን አገልግሎት ለግል ዘርፍ፣ ለሲቪል ማህበረሰብ፣ ለዓለም አቀፍ የምርምርና የልምድ ድርጅቶች ክፍት እንደሚያደርግ ረቂቅ አዋጁ በቀረበበት ወቅት ተመላክቷል። በዚህም አገልግሎቱን የሚያገኙ አርሶና አርብቶ አደሮች የአገልግሎት ክፍያ እንደሚከፍሉ በረቂቅ አዋጁ ተጠቁማል። ረቂቅ አዋጁ በኢትዮጵያ የግብርና ኤክስቴንሽን አገልግሎት አስተዳደርና ልማት እንዲሁም የተፈጥሮ ሀብት ዘርፍ ያለውን የተደራሽነት የጥራት፣ የአቅሙና የአፈፃፀም ውስንነት ለመቅረፍ የሚያስችል እንደሆነ ተጠቁማል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እየተካለኝ በዓለም ንግድ ድርጅት እና በባለብዙ ወገን ጉዳዮች የአሜሪካ ረዳት የንግድ ተወካይ ከሆኑት ኒል ቤክ ጋር ተወያዩ። ውይይቱ በኢትዮጵያ የዓለም የንግድ ድርጅት አባልነት ድርድር ላይ ያተኮረ ነው። የብሔራዊ ባንክ ገዥ ከኢትዮጵያ የአባልነት ድርድሩን በፈረንጆች 2026 መጋቢተር በካሜሩን በሚካሄደው የዓለም ንግድ ድርጅት 14ተኛ የሚኒስትሮች ጉባኤ ወቅት ለማጠናቀቅና ድርጅቱን ለመቀላቀል አስፈላጊ የሆኑ መስፈርቶች ለማሟላት ያላት ቁርጠኝነት አረጋግጠዋል። የአሜሪካን የንግድ ተወካይ በበኩላቸው በኢትዮጵያ እየተከናወነ ያለው መጠነ ሰፊ ሪፎርሞች እውቅና እንደሚሰጡና የዓለም የንግድ ድርጅት አባል ለመሆን የተካሄደው ርቀት እንደሚያደንቁ ገልጸው ኢትዮጵያ አሁን እየተያዘችው መንገድ አጠናክራ እንድትከተል አብራታቷል። በጋምቤላ ክልል መሶብ የአንድ ማዕከል አገልግሎት ተመርቆ ስራ ጀመረ። የጋምቤላ ክልል ርዕሰ መስተዳደር አለሚቱ እሞድ የፌዴራልና ከክልል ከፍተኛ አመራር ጋር በመሆን መሶብ የአንድ ማዕከል አገልግሎት ስራ ባስጀመሩበት ወቅት ማዕከሉ የማህበረሰብ ፍላጎት የማሟላ ከሙስናና ብልሹ አሰራር የጸዳ አገልግሎት ለመስጠት የሚያገዝ መሆኑን ተናግሯል። የማዕከሉ የመገንባት የተለያዩ የመንግስት ተቋማት አገልግሎቶችን በአንድ ማዕከል ለማግኘት የሚያስችል መሆኑን ወጪም በመቆጠብ እንግልትን የሚቀንስ መሆኑን ርዕሳ መስተዳድሯ ገልጸዋል። ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሙክሪያ ኃይሌ በበኩላቸው ማዕከሉ ዘመናዊ አሰራርን በመከተል የተገልጋዮችን እርካታ የሚፈጥር መሆኑን ተናግረዋል። በመጨረሻም የተጀመሩ የልማትና መልካም አስተዳደር ስራዎች አጠናክቶ በማስከተል የዜጎች ተጠቃሚነት ማሻሻል ይገባል ሲሉ ርዕሰ መስተዳደር አሻድሌ ሀሰን ገለጹ። በቤንሻንጉል ጉሙዝ ክልል የመጀመሪያው ሩብ ዓመት የመንግስት የሥራ አፈጻጸም ግምገማ ተካሂዷል። ርዕሰ መስተዳደር አሻድሌ ሀሰን ባለፉት ሶስት ወራት ሀገራዊ ኢንሽቲቮች ክልላዊ የልማትና የመልካም አስተዳደር እቅዶች ለማሳካት የተደረገ ጥረት ተስፋ ሰጪ ውጤቶች መመዝገባቸውን ገልጸዋል። በሌማት ትሩፋት፣ በክረምት በጎ ፈቃድ ስራዎች፣ በመሶብ የአንድ ማዕከል አገልግሎት የተከናወኑ ስራዎች የሚበረታቱ ናቸው ብሏል አቶ አሸድለ ሐሴን። የተገኙት ስኬቶች አጠናክሮ በመቀጠል በሁሉም የልማት መስኮች የተሻለ ውጤት በማስመዝገብ የሕዝብን ተጠቃሚነት ለማሻሻል ይገባል ሲሉም ተናግረዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።